ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ በዕለተ ማክሰኞ በእንግሊዝ ፕሪምየር ሊግ አንድ ጨዋታ ይደረጋል። ማንችስተር ሲቲ በኢትሃድ ስቴዲየም አስቶን ቪላን ያስተናግዳል። ይሄ በጣም እጅግ በጣም ወሳኝ ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ወሳኝ የሚባልበት ዋነኛው ምክንያት አስቶን ቪላ 57 ነጥብ አለው፣ ማንችስተር ሲቲ 58 ነጥብ አለው። በእንግሊዝ ፕሪምየር ሊግ አምስት ክለቦች ወደ ቀጣዩ ዙር ወደ ቀጣዩ የውድድር ዓመት የአውሮፓ ቻምፒየንስ ሊግ መግባታቸውን የሚ የሚያረጋግጡ ይሆናል። ይሄ ማለት ከአንደኛ እስከ አምስተኛ ያሉት ገቢ ናቸው ማለት ነው። ስለዚህ በዚህ መሰረት አስቶን ቪላ 57 ማንሲቲ 58 ከሆኑ አምስተኛ ደረጃን ለመያዝ በሁለቱ ክለቦች መካከል የሚደረገው የዛሬው ጨዋታ እጅግ በጣም የሚያጓጓ ይሆናል። በመካከላቸው የአንድ ነጥብ ልዩነት አለ። ሲቲ ካሸነፈ ስልሳ አንድ ስለሚሆን ሶስተኛ ደረጃ ላይ ባንዴ ይቀመጣል። አስቶን ቪላ ካሸነፈ ስልሳ ሆኖ አራተኛ ደረጃ ላይ ይገባል ማለት ነው። ወሳኝ ነው ጨዋታው፣ የሚለውን ለማስታወስ ነው። በስፔን ፕሪሜራ ሊጋ ባርሴሎና ከሪያል ማዮርካ ጋር ዛሬ አራት ሰዓት ከሰላሳ ላይ ጨዋታቸውን ያደርጋሉ። ቫሌንሲያ ከኤስፓኞል ደግሞ ሁለት ሰዓት ላይ ጨዋታቸውን ይጀምራሉ። ናንትስ ከፓሪስ ሳን ጀርማ ሶስት ሰዓት ከአርባ አምስት ሲሆን ዛሬ ጨዋታቸውን ያደርጋሉ። ልብ በሉ ልክ የዛሬ ሳምንት ማክሰኞ ምሽት አራት ሰዓት በጣም በጉጉት የሚጠበቀው የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ በኤምሬትስ ስቴዲየም አርሰናል ከፓሪስ ሳንጀርማ ጋራ የሚያደርጉት ጨዋታ በጉጉት ይጠበቃል። አርሰናል የሊጉን መርሃ ግብር ነገ ስለሚያከናውን ለአርሰናል አሪፍ ይመስለኛል። አርሰናል ከክሪስታል ፓላስ ጋር ነገ ይጫወታል። ከዛ በሳምንቱ መጨረሻ ጨዋታ አይኖረውም ማለት ነው። ማክሰኞ የሻምፒየንስ ሊግ ጨዋታውን ያደርጋል። ይሄ ለአርሰናል ይሄ ለአርሰናል በጣም ጥሩ ነው። ረጅም የረፍት ጊዜ ነው የሚኖረው ስለዚህ የተሻለ ዝግጅት ለማድረግ ይጠቀሙበታል ተብሎ ነው የሚጠበቀው። በነገራችን ላይ ይህንን ጨዋታ የሊቨርፑል ተጫዋቾች በሙሉ በአንድ ላይ ተሰብስበው እንደሚመለከቱት መረጃዎች እየወጡ ነው። ትላንትና ስታነሳ እንደነበረው አርሰናል ይህንን ጨዋታ የሚሸነፍ ከሆነ ሊቨርፑል ከመጫወቱ በፊት ዋንጫ ማንሳቱን ያረጋግጣል ስለዚህ በዚህ ጨዋታ ላይ የሚፈጠረው ነገር ምን እንደሆነ ስለማይታወቅ በጋራ ጨዋታውን ተሰብስበው እንደሚመለከቱ የተሻለ እንግዲህ ሙድ ለመፍጠርም ደግሞ ጥረት እንደሚደረግ ሰለብሬትም ያደርጋል። ከተሸነፈ ሰለብሬት ለማድረግ ለማድረግ በጋራ አንድ ላይ ሰለብሬት ለማድረግ በዛ ዝግጅት ውስጥ እንደሚገኙ ነው የተሰማው። ግን ለሊቨርፑል የትኛው ይሻለዋል? ነገ አርሰናል ተሸንፎ በሆነ ቦታ ተሰብስበው ዋንጫው ማሸነፋቸውን ቢያረጋግጡ ነው የሚሻለው፣ ወይስ በሳምንቱ መጨረሻ አንፊልድ ላይ ቶተንሃምን አሸንፈው ከደጋፊዎቻቸው ጋራ ዋንጫ ማንሳታቸውን ቢያረጋግጡ ነው የሚሻላቸው? ወይ እኔ ተጫውተው ከቶትናም ጋር ተጫውተው ዋንጫ ማንሳታቸውን ቢያረጋግጡ በጣም የተለየ ድባብ የሚኖረው ይመስለኛል። አንደኛ ከደጋፊዎቻቸው ጋር የሚገናኙበትን ምድል ይፈጠራል፣ ስቴዲየም ጨዋታውን ለመመልከት ስለሚመጡ። አሁን ግን ያው ተጫዋቾቹ በጋራ ተሰብስበው የሆነ ቦታ ላይ ጨዋታውን ካዩ በኋላ የሚኖር ሴሌብሬሽን ነው የሚሆነው። ስለዚህ የጋራው የሚመችና የበለጠ የሚደምቅ ይመስለኛል ለእኔ ሳስበው። ቶትናምን ማሸነፍ ደግሞ ከባድ አይደለም፣ በጣም ቀላል ነው። ትላንትና ኖቲንግሃም ፎረስት ቶትናምን አሸንፏል ሁለት ለአንድ በሆነ ውጤት እና ኖቲንግሃም ፎረስት እንደገና ወደ ሶስተኛ ደረጃ የተመለሰበትን ውጤት ነው ያስመዘገበው። ቶትናምን እንግዲህ ማሸነፍ በዘንድሮ የውድድር ዓመት ከባድ እየሆነ አይደለም። አስራ ስምንተኛ የሊግ ሽንፈቱ ነው ለቶትናም በጣም ብዙ ነው እና በትላንትናው ጨዋታ ላይ ኳስ ለመቆጣጠር በተቻለ መጠንም ደግሞ አጥቅቶ ለመጫወት ትልቅ ጥረት ያደረጉ ቢሆንም ግን ደግሞ በስተመጨረሻ ላይ የኖቲንጋም ፎረስት የመከላከል ሁኔታ መስበር ሳይችሉ ቀርተዋል። አንድ ጎል እንደ ምንም ተቆጥረዋል። ግን ሁለት ለዜሮ በሆነ ውጤት ሲመራ ነበረ ኖቲንጋም ፎረስት የመጀመሪያው አርባ አምስት እስከሚጠናቀቅበት ጊዜ ድረስ ና የተለየ ፍላጎት ነበራቸው። ኖቲንጋም ፎረስትም ደግሞ በስተመጨረሻ ላይ ተንሸራተተ እያልን ነበር አይደለ። አሁን ደግሞ እንደገና ተመልሶ ሶስተኛ ደረጃ ላይ ተቀምጧል ስልሳ ነጥብ ይዞ። ስለዚህ ቀጣይ ጨዋታዎች በተለይ ከቶፕ ፋይፍ ጋር በተያዘ በጣም ትኩረት የሚስቡ ናቸው። ለዛ ይመስለኛል ፔፕ ጋርዲዮላ ዛሬ የዋንጫ ጨዋታ ነው የምንጫወተው ብሎ ተናግረዋል። ከጨዋታው በፊት በእርግጥም ደግሞ እንዳየነው በተለየ ሁኔታ የነጥብ መጠጋጋት አለ። እነዚህ ክለቦች ኒውካስል ዩናይትድ፣ ማንችስተር ሲቲ፣ አስቶን ቪላ፣ ቼልሲ እነዚህ እነዚህ ኖቲንጋም ፎረስት ራሱንም ጨምሮ በአውሮፓ ዋንጫ ላይ ለመሳተፍ ትልቅ ጥረት እያደረጉ ነው የሚገኘው እና ከአስቶን ቪላ ጋር የምናደርገውን የዛሬውን ጨዋታ በተለየ ትኩረት ነው የምንጫወተው። ለእኛ የዋንጫ የፋይናል ጨዋታ ነው። ምክንያቱም አስቶን ቪላን በአውሮፓ ሻምፒየንስ ሊግ በሩብ ፍጻሜ ላይ በመልሱ ጨዋታ ከፓሪስ ሴን ጀርማ ጋራ ሲጫወት አይችዋለሁ ብሏል ፔፕ ጋርዲዮላ። እና በጣም በጣም ነው የገረመኝ። በጣም የተለየ አጨዋወት ነበር ያሳዩት ብሎ አድንቋቸዋል። ኒውካስል ጋራ ምኮ በጣም የሚገርሙ ነው። ቆንጆ ነው። በጣም አሪፍ ጨዋታ ነው። ያ አራላንድ እንዲ ያሸነፉበት ጨዋታ በጣም ጥሩ ነበረ፣ ግን የአውሮፓ ቻምፒየንስ ሊግ ደግሞ የመልሱ ጨዋታ ደግሞ የተለየ ነበረ። እኛም በፕሮግራማችን ላይ ስናነሳው ነበር እና ፔፕ ጋርዲዮላ ሱን ጨዋታ በደንብ ነው የተከታተልኩት እና የሚፈልጉትን ነገር ነው ሜዳ ላይ የሚተገብሩት ሲፈልጉ በጣም ተከላክለው ይጫወታሉ። ከዛ ያንን የመከላከል ሁኔታ ደግሞ ወደ ማጥቃት ሲቀይሩት ፈጣን ተጫዋቾች አሏቸው ያንን ፍጥነታቸውን ይተገብሩና የሚያስፈራ ማጥቃትን ደግሞ ወደ ሜዳ ይዘው ይመጣሉ። የቆመ ኳስ አጠቃቀማቸውን በጣም ጥሩ ነው እና ደግሞ ኦርጋናይዝድ ናቸው አስቶን ቪላዎችና በጣም በቃ ጥሩ ቡድን ነው ለኤምሪም ደግሞ የተለየ አድናቆት ሊያሰጥ የሚገባ ነው የሚል አስተያየት ሰጥቷልና ለዛ ነው የዛሬውን ጨዋታ እንደ ዋንጫ ነው የምንጫወተው እና እንደዛም ስለምናስብ ደጋፊዎቻችንን እንፈልጋለን ስቴዲየም በሚቀጥለው የውድድር ዓመት የአውሮፓ ዋንጫ ላይ ሳንሳተፍ ያው የአውሮፓ ሻምፒየንስ ሊግ ላይ ሳንሳተፍ እንድንቀር የሚፈልጉ አይመስለኝም። ያ በፍጹም መሆን የሌለበት ነገር ነው። ስለዚህ ያ እንዲሆን ደግሞ ቀሪ ጨዋታዎቹ ላይ የበለጠ ፎከስ ማድረግ አለብን። የደጋፊዎቻችንን ትልቅ ድጋፍ እንፈልጋለን ብሎ ጥሪ ያቀረበበት ጨዋታ ነው እና እኔም በጣም አሪፍ ጨዋታ ይሆናል ብዬ ነው የምገምተው። ምንም ጥያቄ የለውም። እውነት ለመናገር ማንችስተር ሲቲ ካስቶን ቪላ ለሁለቱም በጣም ከባድ፣ ለሁለቱም ደግሞ እጅግ በጣም ወሳኝ የሚባል ጨዋታ ነው። ያው ቀደም ሲል እንዳልነው ፋይዳው በአውሮፓ ቻምፒየንስ ሊግ ላይ የመግቢያ በር ላይ እንዳሉ ሁለት ቡድኖች አስቢያቸው። በነገራችን ላይ በአውሮፓ ቻምፒየንስ ሊግ ለመግባት በሚደረገው ጥረት ላይ ከኖቲንግሃም ፎረስት አንስተች ወደ ታች እስከ ሰባተኛ ደረጃ ያሉት ነገር ስታየው የተጠጋጋ ነው። ለምን ኖቲንግሃም ፎረስት ሶስተኛ ደረጃ ላይ ተቀምጦ ስልሳ ነጥብ ነው ያለው። አስቶን ቪላ ሰባተኛ ደረጃ ላይ ተቀምጦ ሀምሳ ሰባት ነጥብ ነው ያለው። ዛሬ ሲቲን በማሸነፍ የኖቲንግሃም ፎረስት የነጥብ እኩያ መሆን ይችላል። ለቪላ ዛሬ ቪላን በማሸነፍ ማንቸስተር ሲቲ ከኖቲንግሃም ፎረስት በላይ መቀመጥ ይችላል። ከአርሰናል አምስት ነጥብ ብቻ አንሶ መቀመጥ ይችላል ስልሳ አንድ ማድረስ ስለሚችል ማለት ነው። ስለዚህ ለሁለቱም ትልቅ ትልቅ ትርጉም ያለው ጨዋታ ነው። የእውነት ለመናገር በማንችስተር ሲቲና በቪላ መካከል በሚደረገው ጨዋታ ላይ ሞር እኔ ጉልበተኛ ይሆናል ብዬ የማስበው የተሻለ ነገር ለማሳየት አስቶን ቪላ ያስፈራል። አሁን ጋርዲዮላ የጠቀሳቸውን ጨዋታዎች፣ በተለይ እሱ የጠቀሰው ከፒኤስጂ ጋር የነበረውን ጨዋታ ነው። ነገር ግን እኔ ኒውካስል ዩናይትድንም እንደዛ አድርገው አራት ለአንድ በሆነ ውጤት ሲያሸንፉ ስትመለከት ይሄ የቪላ ቡድን በቃ የትም ድረስ መሄድ ማንንም መገዳደር እንደሚችል ነው የሚያሳይሽ። በቀላሉ እጅ አይሰጣጡም ማለት ነው። ሲቲም ለቪላ ቪላም ለሲቲ በቀላሉ እጅ አይሰጡም። ፊት ለፊታቸው ያለው የአውሮፓ ቻምፒየንስ ሊግ የመሳተፊያ እድል እንዲያመልጣቸውና ከእነሱ ሾልኮ እንዲወጣ አይፈልጉም። አሁን በመካከላቸው ያለው የነጥብ ልዩነት አንድ ብቻ ነው። ስለዚህ ወደ አራት እንዲሰፋ አይፈልግም ቪላ በቪላ ብልጫ እንዲወሰድበትና ወደኋላ እንዲቀር ደግሞ ማንችስተር ሲቲም አይፈልግም። ስለዚህ ያው ጋርዲዮላ እንዳለው እንደ ዋንጫ እንደ ትልቅ ትልቅ ትልቅ ቁም ነገር መቆጠር ያለበት ጨዋታ ነው። የእውነት ለመናገር የአርሰናልም ሆኑ የዩናይትድ የሊቨርፑልም ሆኑ የቼልሲ በእግር ኳስ መዝናናት ለሚፈልግ ሰው የዛሬው ጨዋታ ሊያልፈው አይገባም ከሚሉት መካከል ነኝ እኔ። አስቶን ቪላ ከኒው ካስል ጋር ያየነውን ነገር ማንችስተር ሲቲ ከአስቶን ቪላ ጋር ደግሞ ዛሬ የበለጠ የበለጠ ልናየው የምንችልበት እድል አለ። ቅድም ጋርዲዮላ እንዳለው የአስቶን ቪላ

ሁለት ሶስት ኳሊቲዎች አንድ ዲፌንድ ማድረግ ከፈለጉ በደንብ ዲፌንድ ማድረግ ይችላሉ። ኦርጋናይዝድ ሆነው የመከላከሉን ስራ ይሰራሉ። ከዛ በተጨማሪ ግን በጣም ፈጣን ትራንዚሽንም አለ። ከመከላከል ወደ ማጥቃት የሚመጡበት ፍጥነት የሚያስደነግጥና ለመረጋጋት እድል የማይሰጥ ሶስተኛው ትልቁ ቁም ነገር የአስቶን ቪላ ብዬ የምወስደው የጎል ሶርሶቻቸው የተለያዩ መሆናቸው ነው። ከተለያዩ ተጫዋቾች ጎል ማስቆጠር ይችላሉ። ኦሊ ዋትኪንስ ሊያስገባ ይችላል፣ አሴንሲዮ ሊያስገባ ይችላል፣ ራሽፎርድ ሊያገባ ይችላል። የተለያዩ ተጫዋቾች ብቻ ጎል ያስቆጥራሉ እና እነዚህ እነዚህ ነገሮቻቸው አስቶን ቪላን መግጠም ውስጥ ሰላምና ምቾት እንዳይኖር አድርጎታል ነው። ስለዚህ ምንም ምንም ጥርጥር የሌለው የማትከስሩበት ጨዋታ ነው። ዛሬ ምሽት አራት ሰዓት ላይ በኢትሃድ ስቴዲየም የሚደረገው ማንቸስተር ሲቲ ከአስቶን ቪላ አስቶን ቪላ ሲቲ በጣም ለትልቅ ጉዳይ ጨዋታቸውን ያደርጋሉ። ያው እንዳልሽው ነው። የሊቨርፑል ዋንጫ ማንሳት ከተረጋገጠ ከሶስቱ ተሰናባቾች ሁለቱን አሁን ማቴማቲካሊ ከለየን፣ ሶስተኛውንም ያወቅነው ይመስለኛል፣ ግን በሂሳብ ስሌት አላለቀም። ካልሆነ ለፕሪሚየር ሊጉ የቀለው የትልቁ ቁም ነገር ማን በአውሮፓ ቻምፒዮንስ ሊግ ይሳተፋል፣ አምስቱ ክለቦች እነማን ይሆናሉ ነው ሊቨርፑል ባይ ዘ ወይ፣ አምስቱ ክለቦች በቀጥታ የሊግ ውድድሮቻቸው ላይ የሚያልፉ ከሆነ ማንቸስተር ዩናይትድ ደግሞ በዩሮፓ ሊግ ሻምፒዮን መሆን ከቻለ ስድስተኛ ቻምፒዮንስ ሊግ ገቢ ይሆናል። ቻምፒዮንስ ሊግ እንደ ፕሪሚየር ሊግ ብለን እናየዋለን ማለት ነው በሚቀጥለው የውድድር ዓመት ማለት ነው። እና በቃ የቀረው ትልቁ ቁም ነገር ይሄ ነው። ትልቁ ቁም ነገር ማን ነው በቻምፒዮንስ ሊግ በሚቀጥለው የውድድር ዓመት የሚሳተፈው የሚለውን መለየት ነው። አሁንም እናስተውል፣ ልብም እንበል። ኖቲንግሃም ፎረስት 60፣ ኒውካስል ዩናይትድ 59፣ ማንቸስተር ሲቲ 58፣ ቼልሲ 57፣ አስቶን ቪላ 57 ነጥብ አላቸው። ከኖቲንጋም ፎረስት ሶስተኛ አንስቶ እስከ አስቶን ቪላ ሰባተኛ ድረስ በየመካከላቸው የአንዳንድ ነጥብ ልዩነት ብቻ ነው ያለው። ሶስተኛው ኖቲንጋም ፎረስት ስልሳ ነው ካልን አራተኛው ኒውካስል ዩናይትድ ሀምሳ ዘጠኝ ነው፣ በአንድ ብቻ ነው የሚያንሰው። አራተኛው ኒውካስል ዩናይትድ ከአምስተኛው ማንቸስተር ሲቲ በአንድ ነጥብ ብቻ ነው የሚበልጠው። አምስተኛው ማንቸስተር ሲቲ ስድስተኛና ሰባተኛ ካሉት ቼልሲና አስቶን ቪላ በአንድ ነጥብ ብቻ ነው የሚበልጠው። በቃ ይሄ ሚኒ ሊግ በይው ሚኒሊግ ነው። ትንሽዬ ሊግ ነው የሚመስለው። በጣም ጠንካራ በሆኑ ክለቦች መካከል የሚደረግ ጠንካራ ፉክክር ነው የሚሆነው ማለት ነው። እና እግር ኳስ በጣም ያዝናናል። ለምሳሌ በቀደም ፒኤስጂ ከቪላ። በጣም ብዙ ሰው እዚህ ሀገር የፒኤስጂ ደጋፊ አለ። በጣም ብዙ ሰው እዚህ ሀገር የቪላ ደጋፊም አይደለም። ወይ ሊቨርፑል፣ ወይ ቼልሲ፣ ዩናይትድ፣ ማንሲቲ፣ ማን ዩናይትድ፣ አርሰናል ምናምን ነው የሚደግፉ አይደል። ግን በአስቶን ቪላና በፒኤስጂ ጨዋታ ግን በጣም ብዙ ሰዎች ተደስተዋል። የሚገርም ጨዋታ ነበር እሱ ጨዋታ ምናምን እያሉ አስተያየቶቻቸውን ሲሰጡ ነበር። እንደዛ የምትደነቁበት ምሽት ዛሬ አራት ሰዓት ላይ አለላችሁ። እመኑኝ፣ በጣም በእርግጠኝነት ቆንጆ ጨዋታ ቆንጆ ፉክክር ለማሸነፍ የሚደረግ ብርቱ ትነቅነቀን ታያላችሁ፣ ትዝናናላችሁ። አት ከስሮ ምነው ማለት የሚፈልገው ምን አይ፣ እኔ ደግሞ የምለው ከነጥብ መጠጋጋቱ በላይ እነዚህ አሁን ቅድም የጠራናቸው ናቸው ክለቦች ያሉበት ወቅታዊ ፎርም ደግሞ በጣም ጥሩ ነው። በጣም የሚገርም ነው። ማለት እንዳልነው አስቶን ቪላ ሲጫወት እንዳየ ነው ከኒውካስትል ጋር የሚሆን ከፓሪስ ሰንጀርማ ጋር ማንችስተር ሲቲም ያለፉትን ጨዋታዎች እንዴት ባለ መንገድ እንዳሸነፈ እያየን ነው እና ሁሉም ኖቲንጋም ፎረስትን ብትል ኒውካስቴል ዩናይትድም ባለፈው ተሸነፈ እንጂ ከዛ በፊት ክሪስተል ፓላስን አምስት ለዜሮ በሆነ ውጤት ሲያሸንፍ ያሳየውን ብቃት እናስታውሳለን። እና አሁን ያሉበት ወቅታዊ ፎርም በጣም አሪፍ የሚባል ነው። ስለዚህ ፉክክሩን የበለጠ የነጥብ መጠጋጋቱ እንዳለ ሆኖ የሜዳ ላይ ጨዋታውም ደግሞ ለደጋፊዎች በጣም የተለየ ነገር ይሰጣል ብዬ ነው ማስበው። ለደጋፊዎች ብቻም ሳይሆን እግር ኳስ ለሚወዱ ሰዎች ጨዋታውን ለሚያዩት በጣም አሪፍ ፉክክር የሚታይበት እንደሚሆን እገምታለሁ። ያ ይሆናል የሚል ሀሳብ ነው የሚኖረኝ በእነዚህ ጨዋታዎች ላይ እንግዲህ ያው ብዙ እየተነገሩ የሚገኙ ነገሮች አሉ። ጎልተው ሊወጡ የሚችሉ ተጫዋቾችንም በተመለከተ ስም እየተጠራ ነው። ለምሳሌ ፔፕ ጋርዲዮላ በጣም አድንቆ የተናገረው ሞርጋን ሮጀርስን ነው፣ ከአስቶን ቪላ በጣም ጥሩ ጎል አግቢ ሆኗል። እሱ በጣም ጥሩ ጎል አግቢ ሆኗል በዚህኛው የውድድር ዓመት እንዳየነው ነው ከሆነ፣ አስራ አራት ጎል እና አስራ ሶስት አሲስት ያለው ተጫዋች ነው። በፊት የማንችስተር ሲቲ ተጫዋች ነበረ። እና ከዛ በኋላ እንደገና በማንችስተር ሲቲ ድል ስላላገኘ ወደ ዌስት ብሮሚች ከዛ በተጨማሪም ደግሞ ወደ በርንመዝም ጭምር ሄዶ የተለየ ጊዜ ለማሳለፍ ሞክሯል አሁን ፌብራሪ ላይ ነው ወደ አስቶን ቪላ የመጣውና ና የፈረመው ከዛ ከመጣ በኋላ ግን የተለየ የተለየ እንቅስቃሴ ነው እያሳየ ያለው እና ጋርዲዮላም ከጨዋታው በፊት ስም ጠርቶ ካደነቃቸው ተጫዋቾች መካከል አንደኛው ሆኗል ከእኛ ጋራ በነበረበት ጊዜ በሁለተኛው ቲም ውስጥ የተለያዩ ልምምዶችን እያደርግና ይሰራ ነበር ከኛ ጋራ አስተውየዋለው፣ አየዋለው። አሁን ያለበት ወቅታዊ ሁኔታ ደግሞ በጣም የሚገርም ነው እና አስቶን ቪላን አስገራሚ ካደረጉት ተጫዋቾች መካከልና ትልቅ ተጽዕኖ ማሳደር ከቻሉ ተጫዋቾች መካከል አንደኛው ሞርጋን ነው ሞርጋን ሮጀርስ ነው ብሎ ተናግሯል። ይሄ አንድ የምንመለከተውና ጥሩ ብቃት እያሳየ የሚገኝ ተጫዋች መሆኑን ማንሳት ይቻላል። በማንችስተር ሲቲ በኩል አስቶን ቪላን በሜዳው እንግዲህ ላለፉት ተከታታይ አስራ አራት የፕሪምየር ሊግ ጨዋታዎች አሸንፏል አስቶን ቪላ። ማንቸስተር ሲቲ ሜዳ ላይ ሄዶ ጨዋታ ካሸነፈ በጣም ረጅም ጊዜ ሆኗል። ዛሬ ምን ይፈጠራል የሚለውን እንጠብቃለን። ከዛ በተጨማሪ ግን እንደ ማርሙሽ ያሉ ተጫዋቾች ደግሞ እያሳዩ የሚገኘው ብቃትም ለማንቸስተር ሲቲ ትልቅ ተስፋ ያለው እንደሆነ እየተመለከትን ነው፣ እና አሪፍ ጨዋታ ይሆናል ብለን ነው ተስፋ ምናልባት፣ አዎ፣ አሪፍ ጨዋታ ይሆናል ብለን ተስፋ እናደርጋለን። እያያችሁ እንድትዝናኑበትም እንደዚሁ እንመኛለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለ ዓለም ትኖር 2010.